ውድ ቤተሰቦች የትላንትና በፍቅር አንድ ቪዲዮ ሰርቼ ነበር። እሱ ምንድን ነው፣ ባለፈው በተለቀቀ ቪዲዮ ዳኒና ሜሪ በጣም ጥፋተኛ ናቸው በማለት ትክክለኛ የሆነ ቪዲዮ፣ አንድ ቪዲዮ ሰርቼ ነበር። ሲቀጥል እነሱም ሰላም አውርደዋል፣ እኛም ሰላም እናውርድ፣ በቃ ይብቃል። እነሱም እንደተፋቀሩ እንደተዋደዱ፣ እኛም እንዋደድ በማለት እውነቱ ነገር ያንን ቪዲዮ ሰርቼ ነበር። አንዷ ደግሞ እንግዲህ ታውቃላችሁ፣ የሩታዬ ጠላት፣ የፍቅር ጠላት አድናቂ ነኝ ብላው ማለት ገብታ የጻፈችልኝ ኮሜንት በጣም ላይ አድርጌ ዋለሁ እዩት ማለት ነው ሲቀጥል እኔ የሁልሽ ካንቺ ጋር መናገር መመላለስም አልፈልግም ነበር ግን እዚህ ጋር ለምን ልክ ልክልክልሽን አነግርሽም ብዬ ነው ማለት ነው አንቺ ማለት ምንድነሽ እስቲ የአንቺ ቤት ገብተው እዩት ማለት ነው አንቺ ማለት እኮ የእናት ክብር የሌለሽ የአባት ክብር የሌለሽ ማለት ነው አንቺ እንደ አንቺ ማን ጨካኝ አለ ማን አስመሳ ያለ ማለት ነው አንቺ ምን ነው እኛ ኮ እኔ ከትዝታ ኮርዤ ከማንም ኮርዤ ቢሆን እኔ ማንነቴን አሳይቼ እዚህ ጋር ወጥቼ ስለሩታና ስለ አብርሽ እየተከራከርኩ ነው ማለት ነው። አንቺ ዝሙት ሲሰሩ ማለት ነው በሳቱ ምን ነበረ ምትዩ? አንቺ ጀግና፣ አንቺ አንበሳ፣ አንቺ ሂጂበት፣ አንቺ ቀጥሊበት አብርሽ አንቺ ነው የአምስት ዓመት ፍቅረኛው ነው እያልሽ ነበር አይደል? ፍቅርን ምታባብያት የነበረ ደግሞ ከዚህ በፊት ነግሪሽ ነበረ ፍሮፋይልሽን እንዳት እንዳትቀይሪ ሩታና አብርሽ ሲታረቁ ብዬሽ ነበር ያልኩት አልቀረም። እንግዲህ የአብርሽና የፍቅር ፕሮፋይል አውርደሻል። አሁን ደግሞ ከሌላ ሰው ለጥፈሻታል ማለት ነው። ሲቀጥል የለጠፍሽው ፈቶ ማለት ነው። ራስሽ አምነሽበት ፈቅደሽበት አይደለም ይሄ ነገር ያረግሽው ማለት። ሩታዬ ከይሳ ጋር ስትመጣ ማለት ነው። አንቺ ደግሞ ከዛ ልጅ ጋር አምጥተሽ ፍቅርሽን ለጥፈሻል ማለት ነው። እኔ ዛሬ ስለ ፍቅር ምንም ነገር አልናገርምም አላወራም። ለአንቺ ቀኝ ለአንቺ ብዬ ደግሞ ፍቅርን አልሰድባትም። ምክንያቱም አንቺ በጣም ቆሻሻ የወረድሽ ልጅ ነሽ ማለት ነው። ለእናት ክብር ሌለው ሰው ማለት እኔ እንጃ አንቺ ናየው ማለት ነው። ሰው በይቅርታ እንኳን ይሸነፋል። በይቅርታ ማንኛውም ነገር ከሆነ ይቅር ከተባባለ ይቅርታን የማያሸነፍ ነገር የለም። አንቺ ግን ምን እንደሚያሸንፍሽ አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ትረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና ይውልሽ አንቺ እንደ ኮመሽው ማለት እህቴም ከላይ ያለች እያት አንቺ ትክክለኛ ነገር ስለተናገርሽ ያው ሰብስክራይብ በማድረግ መጥቻለሁ ቤትሽ ብላለች። አንቺ ደግሞ አመሰግናለሁ ማለት ነው። እና በፍቅር አድናቂዎች ሁላቸውም አይደለም። እና እንደዚች ደግሞ የተረገመ ሰው አይች ያላቅም እንደዚህ ሰው እንደዚች ልጅ ደግሞ ውስጡ ቆሻሻ ሸካራ ሰው ደግሞ እኔ አይቺ ያላቅም። ክፋተኛ ክፉ ማለት ነው። የመጨረሻ ክፉ ናት ማለት ነው። ምክንያቱ ማለት ነው። እኔ አንቺ ያርግሹ ነገር መቼ ማረሰው አንቺ ኮ ያረግሽው ነገር ልንገርሻ፣ ከዚህ በፊት ሩት ሐኪም ቤት ተኝታ ፍቅርና አብርሽ አንድ ላይ ሆነው ጁስ ሲጠጡ አብረሽ አቀናብረሽ ያመጣሽ ሴት ነሽ። ይሄ ነገር እውነተኛ ታሪክ እንኳን ቢሆን እኛ በሀገራችን እንደዚህ ነገር አይደረግም። አንድ ሰው እየሞታ፣ አንድ ሰው እየተዝናና በእንደዚህ አይነት መልክ ቪዲዮ ማንኛውም ነገር አይመጣም። እና አንቺ ያው ሰው ነሽ ነው እኔን የምትመክሪ ማለት ነው። እኔ የሚያቁኝ እህቶቼ ያቁኛል ማለት ነው። ከማንም ኮርጄ አይደለም የማንንም ታምሌት የለጠፈው። ሶ ታምሌት እንኳን እኔ የሰውን ታምሌት ቆርጬ አምጥቼ አይደለም የምለጥፈው በቤት ሪያሊቲ ማለት ነው። እራሴ ሰርቼ እራሴ ያለኝን ነገር እራሴ ይሄ ነገር ትክክለኛ የሆነ ነገር ነው ብዬ የምሰራው ማለት ነው። ከትዝታ ብኮርዥም እንኳን ይሄ ለሰላም ነገር ነው፣ ለፍቅር ነገር ነው። በቃ ፍቅር ይውረድ፣ ሰላም ይውረድ፣ ሁላችንም እንዋደድ፣ እንመፋቃቀር በመላት ነው የሰራሁት እንጂ አንቺማ እንደ ሰራሹ ማለት ነው። እውነቴ ነው የምልሽ፣ በአንቺ የመጣ ነው። ፍቅርን የጠላዋት ማለት ነው። ለምን እንደሆነ ታውቂያለሽ? የምታርያቸው በተለይ ደግሞ የእናት የአባት ክብር የሌለሽ ማለት ነው። እስቲ አንቺ ሴት ልጅ ሆነሽ ሩታ እንደዚህ ስት ብትሆን ያህል ሁሉ ብታረጊ ቤትሽ ገብተን አንድ ባንድ ቪዲዮ ቢታይ ማለት ነው፣ ምንድን ነው ቆሻሻ ነው ቤትሽ፣ ሰው መዘቅዘቅ፣ ሰው መሳደም። እሺ ከዚህ በፊት ማርክ ምን ሲል ነበረ? ተመለሺ። እኔ ፍቅርንም በጣም ወዳታለሁ አከብራታለሁ እና በዚህ ጉዳይ ልትጎዳ ትችላለች ተው ሲልሽ፣ ምን እያረግሽ ነበረ? እየዘቃዘቅሽ፣ እየተሳደብሽ በተለያየ ነገሮች እያረግሽ። ይሄ ደግሞ በአንቺ ብቅነት አይደለም፣ አንቺ አይደለም ልትሰሪው እድሜ እድሜ ለምታረጊው ነገር አይደለም።

አንቺ እንኳን አቅሙ የለሽም፣ እንደዚህ አቀናብረሽ ለማምጣት ማለት ነው። ምክንያቱም በአርተፊሻል ሰው ሰራሽ በሰው ሰራሽ ነገር ነው ከተሽ ምታመጪው ማለት ነው። ከዚህ በፊት ፍሬውን እንዴት ነው ምታደርጊው? ለፍቅር ሲከራከር ማለት ነው። ትጎዳለች በኋላ ቦታው አይደለም ሲል ምን ነበረ ስታደርጊ የነበረ? ስትዘቀዘቂ ስትሳደብ ነበር በቃ። የአንቺ ለውጥ ምንድን ነው? መሳደብ ሰውን መዘቅዘቅ ማለት ነው። ብትዘቀዘቂ ማርክ እስከዛሬ ዘቀዘቅሹ፣ በአህያ ከተሹ፣ በውሻ ከተሹ ምን ሆነ? ምንም ነገር እየሆነ እንኳ አይደለም፣ እየሰራ ነው። እንደውም እየተዝናና እየመጣ ነው። አንቺ እንዳንቺ ማ ቢሆን ማለት ነው ሁላችንም ጨርሰሽን ነበር። ታውቂያለሽ፣ አንቺ ፈጣሪ ነኝ እያልሽ ማለት ነው። ምክንያቱም አንድ ሰው ፈጣሪውን ካረሳ ፈጣሪ የፈጠረውን ሰው በቃ አንዴ መዘግዘግ፣ አንዴ አህያ ውስጥ መክተት፣ አንዴ ውሻ ውስጥ መክተት ይሄ ምን ይሉታል? የአንቺ ብቃት ሆኖ ከታየሽ ይዘሹ ቁጭ በይ ግን እኔ ላይ እየመጣሽ ማለት ነው። ምክንያቱም አንድ ዝንብ ማለት ነው ቦታዋን አታቅም አይደል? እየተሽከረከረች እየዞረች እየመጣች በማንም ቦታ ነው አይደል የምታርፈው። አንቺ ደግሞ ያለ ቦታሽ እንደ ዝንብ መተሽ እንዳታርፊ እኔ ቤት ማለት ነው ነግሬሻለሁ። ሲቀጥል አሁንም ልንገርሽ አይደል ሩታንና አብርሽን መቼ ማቶኝ። ሲቀጥል አብርሽ ለፍቅር ምንም ነገር አላረጋትም? አሳደጋት፣ አሳመራት፣ አላማውን አሳካላት፣ ቤት ገዛላት፣ ስንት ነገር አረገላት ማለት ነው። በሳቱ ለምን እንደዚህ አላልሽም ነበር፣ ተው ትጎዳታለህ፣ እሷ አንተ ባለትዳር ነህ ለምን አላልሽም? ሞተሽም ተቀብረሽም ማለት ነው ሩታን መኮን መቼ ማትቺ። ማንም ይመሰክርላታል ለሩታ ማለት ነው። አብርሽና ሩታ በዚህ ሚዲያ ላይ አንድ ሁለት ቀን ሶስት ቀን ቪዲዮ ባሰሩ ማለት ነው። አንቺ ራሱ ማሽቃበጥ የለሽም የማሽቃበጭ ቦታ አታገኝም ማለት ነው። ይህን ሁሉ የምትንቀሻቀሽው በአብርሽና በሩታ ነው ማለት ነው። አናቅም። ከዚህ በፊት ሚዲያ ምን ነበረ? አብርሽ ሩታ ሳት መጣ በፊት ፍቅር ከአብርሽ አልነበረችም። በሳቱ የማን አድናቂ ነበርሽ? ማ ላይ፣ ቲክቶክ ላይ ወተሽ የማንን ስም ስትሳሚ፣ የማንን ፈቶ ስዘቀዝቂ ነበርሽ? የማንም አርተፊሻል ነበርሽ፣ ባዶ ነበርሽ፣ ዜሮ ነበርሽ ማለት ነው። አሁን ግን ሩታ ከመጣች በኋላ ሚዲያ በአንድ እግሯ ቁመዋለች ማለት ነው። አይገርምሽም? አብርሽና ሩታ ማለት ስንት ህዝብ አሳድገዋል። የዳኒ ቤት ገብተሽ ከታች እስከ ላይ መቶ ሺህ ያስገቡ ልጆች ማለት ነው። የጽጌ ሁለት ጊዜ ማለት ነው። የጽጌ አካውንት ማለት ነው። ማን እንደ አብርሽና ሮታ እና አርፈሽ ተቀመጭ ቁጭ በይ ማለት ነው። ሲቀጥል፣ አንቺ ፍቅርንም አትወጃትም የፍቅር ጠላት ነሽ ማለት ነው። በአንቺ የመጣ ነው ስንቶቻቸው የሚሰድቧት ማለት ነው። አንቺ በምታረጊው ነገር እናት እየዘቀዘቅሽ፣ አባትን እየዘቀዘቅሽ፣ ወንድሟን የፍቅርን ወንድሞች እየዘቀዘቅሽ ማለት ነው። አንቺ ማነሽና ምንድነሽና እና አንቺ እየገባሽ ማለት ነው። የአመተ ምህረት የተለቀቀ ፈቶ የዛሬ ሶስት ዓመት አራት ዓመት የተለቀቀ ቪድ የተለቀቀ ፈቶ ማለት ነው እያመጣሽ ለጥፊ። ሌላ ነገር ምታቂው ነገር የለም መለጠፍ እንጂ መለጣጠፍ እንጂ። እንደዚህ እንደኔ እንኳን ቪዲዮ ላይ ወጥተሽ መናገር አትችም፣ ስለ አብርሽ እና ስለ ሩታው ማለት ነው፣ ስለ ፍቅር ማለት ነው። አንቺ አርተፊሻል እውነት አድናቂ ብትኝ ማለት ነው ፍቅርን እየሰደብሽ ትቆጫት ነበር ትመልሻት ነበር። እኛ አብርሽን እኮ በጣም ነው የምንወደው፣ ግን ሌላ ነገር ሲሰራ፣ ዝሙት ሲሰራ እንኳን እየሰደብን ነበረ የምንመልሰው ይህ ስራ የምትሰራው ስራ መጥፎ ነው እያልን ነበረ የምንመልስ። ለምን ስለምንወደው ስለምናደንቀው እሱን እንዳይነካብን ስለምንፈልግ ማለት ነው። አንቺ አሁን ከፈስሽ ዘለሽ ዘለሽ ማለት ነው። ጠዋት ተነስተሽ ማልዝ ልዘቅዝቅ፣ ማታ ተነስተሽ ማልዝ ዘቅዝቅ፣ ምግብሽን እራትሽን ትተሽ የራስ ምታት የሆነችብሽ ሩታ እንደዚያውን ዛሬ ትዳርዋን ስለ ያያዘች በትዳር አብረው ስለሆኑ ምን ያፈላብሻል? ምን ይቆላሻል? አይቁላሽ። ገና ትቃጠያታለሽ። እውነቴ ነው ምልሽ። ምክንያቱም አርፈሽ ቁጭ በይ። እውነት ጎበዝ ከሆንሽ ጎበዝ ከሆንሽ ማለት ነው በሪከርድ ወተሽ፣ ስለ ሩታና ስለ አብርሽ አውሪ ማለት ነው አብርሽና ሩታ ማለት ነው። አይደለም ስማቸውን ልታነሺ እውነቴ ነው ሙልሽ፣ የጫማቸው ልክ አትሆኝም። በተለይ ሩታን ማለት ነው። ሩታን የምትለብሰው ጫማ አንቺ አትለብሽው ማለት ነው። ሩታ ማለት ራስዋ የቻለ ጀግና ሴት ናት ማለት ነው። አየሽ፣ ድራማውን ባንድ ያቆመችው ማለት ነው። ለምን? ማን እንደሆነች አሳየቻችሁ ለእያንዳንዳችሁ ማለት ነው። ይህ ቆመ እኮ ዩቱብ ቆመ፣ ግርግር ቆመ። ለምን? ማንነትዋ ከእስማኤል ጋር ስላሳየች ማለት ነው። አንቺ ማለት ነው፣ አትግማሚ እውነት መግማማት ይቅርብሽ። ደግሞ የሰው ልጅ ይቅርታ ከተባለ ይቅርታ ማይሽረው ነገር የለም። ይቅር ተባብለዋል ማለት ነው። አንቺ ማርፈሽ ቁጭ በይ ማለት ነው። ወንድ ከሆንሽ ቤቴ እንዳትመ